አመስግነን ሳንጨርስ አመስግነን ሳንጨርስ፣ ን የበሉ የቀንጅሞች እሱን በሉ እኮ ማናችሁም አትቀሩም ሁላችሁም። አሁን እኮ ህግ ጋ ናቸው። እናቴ በቃ ገቢውን ቅጣት ያገኛሉ። ምክንያቱም እኛ ከበቂ በላይ መረጃ ይዘንባቸው ለፖሊስ አስረክበናል፣ ከራሳቸው ጋር ማለት ነው። ስለዚህ አንቺ ከፈለግሽ ሄደሽን ማናገር መትፈልጊ ከሆነ ፖሊስ ጣቢያ አብረን ይዘንሽ እንሄዳለን። የታሰሩበት ቦታ እዛ ማውራት ትችላለሽ። አሁን ግን አሁንማ በቃ ሁሉም ነገር አልቋል፣ ሁሉም ነገር በሰላም ሆኗል። ስለዚህ አሁን ከአቡሽ ከደስ የሚል ጊዜ እንድታሳልፊ ብቻ ነው የምፈልገው። የሁሉ ጊዜ ስትጠብቂው ስትናፍቂው የሰረግቱ ልጅሽ ነው አሁን

አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራች ውድ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ አልሐምዱልላህ። ለቻናሉ አዲስ የሆናችሁ ሰብስክራይብ ላይ ከሸር ማድረግ ቤተሰብ ሆኑ ላለው በአክብሮት እንግዲህ ዛሬ በአዲስ ቪዲዮ ከሽ ብያዳየው እህቶቼ አበረታቱኝ ማለት ነው። እንግዲህ በሚገርም ሁኔታ ትናንትና የ ነው ሁላችንም ያኔ እኩል አልቀሰናል። ተኩይ ተኪያ እናት ጋ ተኪያ ጋ በጣም ሁላችንም ያኔ እኩል ያለቀስ ነው። ላኪን ግን ሱብሃን አላህ ያኔ አንድ አንድ ሰው ከገንዘብ ጋር አብረው እንደ ሙጫ የታላከቁ አሉ። አንድ አንድ ደሞ የዋሆች ደግሞ እንደዛ አሉ ማለት ነው። አንድ አንድ ደሞ የራሴ በተባለ መጎዳት አለ የራሴ በተባለ መነከስ አለና የራሴ ብላ ምንትን ባለቻቸው ባቀረበቻቸው እህቴ ብላ በተገጠር ባወጣቻት እህቷ ወንድሞቼ ገጠር አይገባቸውም ብላ ቤቷን ለቃ እሷ ኪራይ ቤት እየትንገላታች ልጇ ኪራይ ቤት እየተንገላታች ያኔ የራሳቸው ልጆች ይህን ሁሉ አድርጋላት የእሷን ቤት ለቃላቸው የራሳቸው ልጆች በእህታቸው ቤት አሞሻራው የራሳቸው ልጆች አሳደጉ ማለት ነው። ላኪን ግን የኪያ ና ደግሞ የኪያ ከነ እናቷ በኪራይ ቤት ዲያቸውን እያዩ ነው ያሉት። ያም ይሁንና ደግሞ እንደዚያም ሆኖ ለእኛ ለቃ እሷ እየተንገላታች ነው ያላት፣ የለምችን ሴትዮ ማለት ነው ችን ሴትዮ ለኛ ብላድ የለም። ይሄ ሁሉ ላይ ተንገላታችሁ ለኛ ብላድ የለም። እንደዚህ የሆነችው ያላት የለም ማለት ነው። እንዳውም እሷን ለማጥቃት የራሳቸውን ያኒ እርግጥ እንደሰማነው እንደተመለከትነው ተሆነ ውርስ ሲባል ያኔ አንድ የዋህ ሰው ደግሞ ብቻውን ሊበላውና ሊጠጣው አይችልም ማለት ነው። አብረው ነው የሚበሉት የሚጠጡት። ላኪን ግን እሷ ብቻዋን እንደምትበላ እንደምትጠጣ አድርገው እነሱ ነሳካቸው ማለት ነው። ምክንያቱም ከነሱ የተሻለ ኑሮ የምትኖር ነው የመሰላቸውና፣ አላወቁትም፣ አልተረዳትም፣ አልተረዷትም ማለት ነው። ምክንያቱም ይሄ ሁሉ ለምንድ ነው የመስገብገባቸው ምልክት ማለት ነው። ይሄ ሁሉ የመስገብገብ ነው። ለገንዘብ ያላቸው ፍቅርና ያላቸው ቦታ ነው። ለእሷ ደግሞ ቦታ አልሰጧትም ወይም ደግሞ አላወቁላትም። ይሄን አርጋልናለች አላሉም። እንደዛውም ሆኖ እሷን ለመጉዳት እሷን ለማጥቃት ልጆቿን ይሄ ሁሉ በልጆቿ ላይ ይሄ ሁሉ መከራ ይሄ ሁሉ ስቃይ በስተጀርባ ፊት ለፊት በፊት ለፊት ጥርሳቸው ፈገግ እያሉ እየሳቁ በመንጋጋቸው ግን ንክስ አድርገው አጣብቀው ይዘው እየትን እያሉ እዝ ደርሳለች ማለት ነው። ግን የመጨረሻ ደግሞ አንድ ነገር ተደብቆ ቢቀር ጊዜና ሰዓቱ የደረሰለት አላህ ያላለት ደግሞ እያንዳንዱ ነገር የተሸሸገች ሁሉ ትወጣለች ማለት ነው። ምክንያቱም ከሰው ተሸሽገዋለ ታላህ ግን አልተሸሸጉም። ማንኛውም ነገር ታላህ አይሸሸጉም ማለት ነው። ከሰው ሊሸሸጉ ይችላሉ፣ አላህ ስብሓን ታላ ግን ሊመለከታቸው ሊያቸው ይችላል። እሱ ማለት ነው። ለእሱ ማንም ነገር ምንም ይሁን ዲብቅ ምንም ነገር ይሁን በስነ ስርዓት ያለ እሱ ራሂሙ ጌታ ማለት ነው። እና እሱ እንዲህ ሰው የማይሆነው ጌታ በስተ መጨረሻ ግን አይኗን ባይኗ ጥላቷን አይኗን ባይኗ ማን እንዲሁ ጥላቷ አወቀችው ማለት ነው። ድሮም እኮ ጥላት ተውጭ አይመጣም ይባላል። ጠላት ተውጫ ይመጣም፣ ተዛው ነው ይባላል። ላኪን ግን የዝክን ያክል እንደ ቢሆን ያጎት ልጅ ያክስት ልጅ ቢሆን ይሽ ትንሽ ቀለል ይላል። ላኪን እንዴት ያንዲ ሰው ልጅ ይሄን ሁሉ ገና፣ እናቴ እናታችን አልወለደቻትም የአባት ልጅ ናት ተብሎ ይሁላ ነገር ይደረጋል ማለት ነው። እና እናቴ ዙሮ ጨርሰዋለች። እኪ ያ እናቴ ያ አባት ልጅ ይሄን ስራ ጆሮ ነው ብላለች። አዎ እርግጥ በትክክል ያ አባት ልጅ ምንም እንትን የሚለው ነገር የለም። እንደዛውም ሆኖ ደግሞ ስንት ሚስኪኖች አሉ፣ ስንት የዋሆች አሉ ማለት ነው ብዙ መልካም መልካሞች አሉ። እና በጣም የሚያጅብ ነው ማለት ነው። እና ብቻ በጣም ከባድ ነው። እንደዚህ የሰው ልጅ እንደዚህ ማንከራተት ይህን ሁሉንትም ማለት ያም አልፎ ደግሞ ያኔ ያሳደገችው ልጅ ነው እንጂ አልወለደችውም አሉ። እናንተ እስቲ ምንትላላችሁ ትላላችሁ? እስቲ አይታችሁ ሴትየቱን ያኔ ልዩን አይታችሁ ኪያን እስቲ ክያን ተመለከቷ። ክያን እናቲቱ ተገልጣ ባናያት ላኪን ግን የዝክን እንደዚህ የምትልበት እንትን አይኖርም ማለት ነው። እና በጣም ከባድ ነው። በጣም ተመላችሁ በላይ ይሄ ሁሉ ሙሲባ ይሄ ሁሉ ነገር፣ እኔ እንጃ ብቻ። በጣም የሚያስጠሉ ሰዎች ናቸው ማለት ነው። እንዲያው ተሶስቱ እንኳ እንድ ነፍስ ያለ ሰው ይጥፋ የራሳቸው ጥላት፣ ይሄ ሁሉ የራሳቸው ጥላት መሆናቸው ታያንስ፣ ሌላ ኮ ጥላት እየጎተቱ ነው ዘይበት የመጡት፣ ሌላ ሌላ ሌላ የማይወጣ የማይወጣው ጥላት ነው እየጎተቱ የመጡት ማለት ነው። ሐቂቃትን ያንን ገንዘብ ይሄ ልጅ ቢፈረምላቸው ኑሮ እነሱ ያገኙታል እንዴ? እነሱንም ይገሏቸዋል እንጂ እነሱንም እንኳን ያቀራው ያስቀሯቸውም ማለት ነው። እነሱ ግን እንዲሆን ቆረሱ ስለሆኑ ሶስቱም ከዜዲቱ አይሉ ከወንዶቹ አይሉ ሶስቱም ዴንቆሮ ስለሆኑ ገንዘብና ገንዘቡን እናገኘዋለን ማለት እንጂ እነሱ እኛን ይሄን ልጅ ነገ አንድ ነገር አድርገውት እኛ እናገኘዋለን እንጂ እነሱ እኛንም ልጁን የገደለኛን ይተውናል ማለት የለባቸውም ማለት ነው። ላኪን ግን ልጁን አስፈርሞ ሲያበቃ ሚተው ይመስላቸዋል። ልጁንም ተገደየ ብለው በኋላ እነሱንም መልሶ ይጨፈጨፋቸዋል። ማን ማንም የሚቀር የለም። ሁሉንም ነው የሚለቃቀማቸው። ግን የዚህ ሁሉ የዚህ ሁሉ ለዚህ ሁሉ ሙቷል ብለው የዚህ ሁላ መሰረትነት የዚህ ሁሉ ነገር እንት መጎንጎን በጣም አጀይብ ነው፣ ወላሂ በጣም የሚገርም ነው። ይችን ትመስል እናት እንደዚህ አይደለች። ሩህሩህ እናት በእንደዚህ ጎዳና መጉዳት፣ እንደዚህ አድርጎ ማሰቃየት፣ እንደዚህ አድርጎ ማንከራተት በጣም ከባድ ነው ማለት ነው። እና አታ እንደዚህ አላህ ይጠብቀን ነው ምለው በጣም ከባድ ነው። የሰው ልጅ እንደዚህ እንደዚ ነው። እንደዚ ነው። እኔ እኔ እንጃ እኔ አልወለዲችሁም አሳድገዋል ብዬ የምልበት ነገር የለኝም። ምክንያቱም እነሱ ባሰቡት ጎዳና ያኔ እነሱ ለገንዘቡ ሲሉ አይላሉ አይሉም አይባሉም እና አልወለዲችሁም ሊሉ ይችላሉ። ምክንያቱም ኪያሴ ስለሆነች ምንም ቀድር የላትም። ስለዚህ ነገ እንትን ሁሉም ነገር በነሱ ከዞረላቸው ተዞረላቸው በእነሱ ቁጥጥር ስር ያደርጓት ይችላሉ። ነገራቶቹን እንትን ብለው ግን ይሄ ደግሞ ወንድ ነው ወንድ ስለሆነ ደሞ በእነሱ ቁጥጥር ስር ላይኖርላቸው ይችላል። አሁንም እኮ ሊይዙት የቻለው በምንድን ነው? ብዙ በመሆናቸው እንጂ ሁለትና ሶስት ቢሆኑ ልቅምቅማቸውን ነው የሚያወጣቸው ልጁ ማለት ነው። እንደዛም ስለሆነ ነው ማአብት ማእቀብ ተጭኖበት እስካሁን ድረስ ይሄው ሁላ ሊደረስ የቻለው። ላኪን ግን የዚህ ሁሉ ጉርጓር መቆፈር ጉርጓር የሚቆፍር ሰው ግን እንዲያው ጉድጓዱን ቃላል አርጋችሁ ቆፍሩ። ምክንያቱም ያንን ጉድጓድ ለዛ ሰው እየስተቆፍሩለት እናንተው ትጠረቀሙበታላችሁ ማለት ነው። ምክንያቱም አንድ ሰው ያለ ስራው ምንም የሚደርስበት የለም። ያለ ስራው እኮ አላህም እኮ እንትን አይልም። ስራ ለሰሪው እሾህ አጣሪ ይባላልና ያ እሾህ ያጠራ ሰው መልሶ የሚነቅረው እሱ ነውና እሱኑን መልሶ ይወጋዋል ማለት ነው ና የዚህ ሁሉ ሙሲባ ይሄ ሁሉ ይህ ሁሉ ለምን እንደሆነ እንዲያስፈልጋቸው አላቀም እንደኔ ማለት ነው። የለዚህ ሁሉ አይበቃም፣ ለዚህ ሁሉ አይደርስም ነበር። እንዴች ሴትዮ ኮ ብቻ ሆነ ተበላውም፣ ብቻ ሆነ ተጠጣውም። እነሱ ተቸግረው መቼም እህቶቼ ወንድሞቼ ተቸግረው ብቻ ይመሽም አልበላም አልጠጣም። ቤቷን የምትኖርበትን ቤት ለቃላቸው አይደል? የእሷ ኪራይ ቤት የተቀመጠችው የባለ ዙህ እነሱ በጉልበት ወይም ደግሞ እነሱ ሶስት ስለሆኑ እንዴ አንድ አባት አንዲና ልጅ ስለሆኑ በጉልበት የተቀመጡ መስሏቸው አለ ላኪን ግን እሷ በየዋህነት ነው። አሁን ግን ላ ኢላሀ ኢለላ ጎዳና ዳር እንዳው እንዳው አንቺ ሴትዮ፣ እኔ ሌላ ምንም አልልም። እንዳው አውጥተሽ እንዳው ጎዳና ላይ በጣልሻት እና እንዳው የተንበጣረቀችችን ምንት መስላለች ማሰሻ ጨርቅ ጥቁር ጥምጣም የመሰለ ሴትዮ አውጥተሽ ጎዳና ላይ ጥለሻት እንዳው በሳቅን ተነ ልጆቿ፣ አለበለዚያ ደግሞ የእሷ ልጆች ልክ የእንችን ልዩት እንዲያሉ ማድረግ ሌላ ምንም አማራጭ የለውም። ሀና ላ ዝክን ያክል የራስ ልጅ ለራስ ልጅ ቦታ አንት፣ አረ እኔም እንዲህ እምል ብቻ አላቅም። ወጥ ላይ የራስ ሲሆን ይከብዳል። የሰዎች ልጅ ሲሆን ግን በሰዎች ልጅ ፈራጅ ቀዳጅ ሆኖ ያ እንደዚያ አድርጊ እንደዚያ አድርጊ ሴት እየትን እኮ እንዲሁ ለማስቀረት ነው የፈለጉት። አቂቀተን እንዴ፣ ልጆቿ እንዴ ዘርገ ጨርሶ እሷን ነገ ሚምተውባት ነገር አላቸው እንዴ። የለም ነገ ልጆቿ ነውም ልክ እንዴ እንዴ እናቴቱንም ልክ እንዴ ልጆቹ ማድረጋቸው አይቀሩም። እነዚህ ማንም ምክንያቱም የገንዘብ ጥምና ያለባቸው የገንዘብ እንደው ሴትዮቱ ወንዶቹ ትንሽ ይሻላሉ፣ ትንሽ ራህማ አላቸው። እንደው ትንሽ ትንሽ ራህማ አላቸው። እንደው ያቸው እኮ ሴትዮቱ እንደው ተዘፍዘፍ ይሄንን ነር የሚያል ቂጥ ተሸክማ አላ ኢላሃ ኢላላ የሆነች በቃ አላኳሽ፣ አያያዥ፣ አዋጊ። እንደው ምንም ነገሮችን ማብረን የሚባል ነገር የለም ማለት ነው። በጣም የሚያጅብ ረኒ እንዲህ እዚያ ጉድ አይቼም ሰምቼም ምን ያላቅም ማለት ነው። አላህ ኸይሩን ነገር ይሻለን። በያለንበት ብቻ ሙሲባ ነው ሙሲባ ተሙሲባ ሙሲባ የዚች ላይ የት ይላል ማለት ነው። እና ላይክ ሰብስክራይብ እያደረጋችሁ ቤተሰብ ምኑ ላለው ጓደኞቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ።